ሰዎች መርቃት ይዘሽ ጭቃ ከቤት ሞኛቱ ፍቅር ያልቅ ዛሬ ያፈቀረሽ ዛሬ የተገለበጠልሽ ወንድ፣ ዛሬ ያላዘነልሽ ወንድ፣ ዛሬ ብሩን የከሰከሰልሽ ወንድ ነገ ዋጋ ያስከፈልሻል። በቁጥጥሩ ስር ስትሉ እመኝ። ነገ የዛሬው የልጅነት ውበት አይኖርም። ልክ ቦርጬ ሲወጣ የሆነ ነገር ሲቀየር፣ ልክ እንዳንቺ አይነቷ ላይ ደግሞ አይኑ ማለቱ አይቀርም። የዛኔ ቤት ውስጥ ታልክሻለች። ልጅ ብዬሽ ነበር ትልሻለች እናትሽ። ስለዚህም እናቴ የመረቀው ነገር ምንም ቢሆን እናቴ መታ ትቆጣለች ሲል ይፈራል ወድ። ማንም እንደሌለሽ ካወቀ ይጫወትልሻል። መታ የምትቆጣ እናት፣ የሚቆጣ ወንድም፣ አባት ከሌለሽ ይረግጥሻል። ያው ማደባባይ ላይ በህዝብ ፊት አዋርደሻት፣ ዋጋ ትከፍያለሽ። ጥሉኝ። እዚህ ውስጥ ያላችሁ እንዳለ የእሱ ደጋፊዎች ምናምን በክፋት ከመሰላችሁ ጥሉ። እንደ ሴት ልጅ፣ እንደ አንድ ብቸኛ ሴት ልጅ፣ ማንም እንደሌላት ሴት ልጅ ሁኚ ነው የምነግራችሁ። የእናትን ጥቅም ከኔ የበለጠ የሚያውቀው የለም። እናቴ በመኖሯ ባለመኖሯ የተጎዳሁትን እኔ ነኝ ልነግርህ የምችለው። ቤተሰብ ማለት እናት ማለት ለባል ለባል ምን ያህል ክብር እንደሆነ ለማይገባችሁ ሰዎች ኦኬ። ለሚገባችሁ ግን እናች ከነበደሏ ከነስድቧ ከነግርምጫ እናች እናች ናት። መከበሪያሽ ናት። ሙኝት የምሬ መከበሪያሽ ናት። እናቴ ጋር ሄዳለሁ ብትይ እናቷ መተዩን ነገር ይኛል አፉን ዘግቶ ሚዲያ ላይ አዋርደሻል። ነገ በማን ኃላፊነት ልትወጭ ነው? ማን ነው ኃላፊነትሽን የሚወጣልሽ? በጣም ታሳዝናላችሁ። እግዚአብሔር እና እኔ በነገራችን ፍቅር ያሸንፋል ምናምን። መቼ ገና መች ተፈጥሮ ኖሩና ነው ፍቅር ያሸንፋል የምትባባሉት? ፍቅር ያሸንፋል ተገናኝ ፋ እያሉ ፍቅር ምናምን ሀገር እስኪገባኝ ቤተሰብ በሊቢያ ነው በየመን ነው እነዚህ ልጆች የተገናኙት፣ እሱ ነው በየመን የገባው ሊቢያ የገባው፣ እሷ ከአሜሪካ በባህር ነው እንደገባችው በሜክሲኮ ምናምን አድርጋ ነው እንዲ አምልታ የገባችው። እስኪል ብሽሽቅ አደረጋችሁት ትዳር። ብሽሽቅ አይደለም ይዘ ትዳር ተከባብረህ እና ተዋውቀ ቤተሰብን አክብረ የምትገባበት ትልቅ ይ ነገር ነው። አቤት ትዳር እንዴት እንደቀለለ ብስማ። ትዳር እኔ ለምወደው ሰው እራሱ ትዳር አግቢ ብዬ አልመክርም። እኔ ሞዶ ት አግቢ አልላት። ትዳርን ለማወቅ ብዙ አመት ኑሪ፣ ከሌሎች ከብዙ ሰዎች ተማሪ፣ ይህ እና ጠግበሽ ምናምን ነው የምልሽ። የራስሽ ነገሪተሽ ይልልጠፋል። ትዳር ስለሆነ ብቻ ግኝበት አለ፣ ዋጋ ነው ትዳር ማለት ዋጋ ነው ዋጋው ሲገቡበት ነው፣ ምን ያህል ዋጋ እንዳለው? ልጅ መውለድ፣ ልጅ ማሳደግ፣ ቤት ውስጥ ለባል ምግብ መስራት ወይም ምናምን የቤትም በቤት መሆን ምናምን ነው የሚመስላችሁ ትዳር። ለምን ትዳር ትያለሽ ዝም ብላ ለመዝናናት እና ለመገናኘት ቢሆን ሲሄደችው የኔ ፍቅር፣ ለመገናኘትም ይሁን ለምንም ይሆን እሱም ብላ ሄዳለች። እናትየዋ አደባባይ ላይ ወታ አይቻልም ብላ የተቆጣቻት ልጅ የተቆጣችሁ ልጅ ከቤት ወጣችበትን ወንድ ጋር ሄዳለች። ትዳር ላይሆን ይችላል፣ ሪሌሽን ሊሆን ይችላል። አደባባይ ላይ ግን እናቷን አውጥታ ሰጣታለች። እናቷ ስህተት ብትሰራም መጥፎ ብትሆንም ክፉ ብትሆንም እናት እናት ናት። ለእናት የሚሰጥ ክብር አለ፣ ለእናት የማይሰጥ ነገር አለ። ማንም በአንቺ እናት ላይ ማንም ወጥቶ ሊፈርድ አይገባው። አንቺን ያሳደገችሽ እናትሽ ሌላ ሰው መጥቶ ለእናት አስተያየት እንዲሰጣትና እንዲደረግ ከተደረገ በኋላ እናቷ ስህተት ቢኖርባትም ድጋሚ በዛ ምክንያት ልጁ ጋ መሄዷና አደባባይ ላይ ማሳየቶ እናቷ እንድትሰበር ያደርገዋል ለዚህ ነው የምናገራት ተዝናኑ ተዝናኑ ምን አሉ ሄደችም ቫኬሽንም ይሁን እንትንም ይሁን ሄዳለች ይህንን ነው እየነገርኩት እየተናገርኩት ትዳር ስለሆነ ብቻ አይደለም ለሌሎች ነው ምሳሌ ያሉኝ የምናገሩ ትዳርን ዝም ብላችሁ አትዩት የምለው ለሌሎች ነው። ቤተሰብ ያላከበር ቤተሰብ ያልመረቀው ትዳር ዘለቂታዊነት የለው፣ ዋጋ ትከፊበታለሽ። ያንን ያሉት ሪሌሽንም ቢሆን እሺ። እና እናት ስትሆኝ ደግሞ ለፍተሻ ሳደርሻት ልጅ በአደባባይ ላይ ጥላሽ ለወንድ ብላ ስትሄድ ስትያት እንደ እናት ይቆጭሻል። ምናልባት ልጅ ካለሽ ይገባሻል ምናልባት ልጆችሽ እንድረሽ የጨረሽ እናት ጎሽ አይሮን ኬር ምትይዝሽ ያለሽ ልጅሽ እንዳጅሽ ይዘሽ ያለሽ እናት ግን ፔኑ ይገባሻል። ምንድን ነው የምታወሩ? እኔ አንዳንዶቻችሁ ከጥላቻ ከግል ጥላቻ የምትሰጡት አስተያየት ያስገኛል ያምሻል እ እኔ ምንም ጥላቻ የለብኝ። የታውቃቸዋለሁ። ነገርኩሽ፣ በጣም ወዳት ልጅ ናት ዴዚ። ኢንቦክስ በጣም ነው የምትጽፍልኝ፣ የምጽፍላት አሞራውም ደስ የሚ ነገር የለብኝም እንደ ሴት ነው እያወሩ ያሉት፣ እንደ እናት ነው እያወሩ ያሉት። ለምን ታወሪያለሽ ካልሽ ደግሞ ለምን አባታቸው ሚዲያ ሊያመጡት? አይ ቆይ አላወራም ስለነሱ። የእናንተን ጎመንት በአናታችሁ ትተከላላችሁ። ቀላል አውራም። ካላወራውማ ብር የለም አባትሽ ይወራል። የግላ ስቴት ይሰጣል። እንማማርበታለን። እናንተም ትሳደባላችሁ፣ እኔም ዝም አልልም ዝም አልልም። እቺ አፍ ዝም የምትለው ወደ ጓር ስገባ

ያንን እንድታስብ አያደርጋትም። ሱሱ የኛ ስለበሰለን እንደ አንቺ እናስባለን። እሷ ግን ኖ ኖ ኖ ኖ፣ እንደሱ አይደለም ማለት መብሰል አይደለም። ቢያንስ ውል ልጅነት ነው። በእርግጥ ልጅነት ነው። ግን አንዳንዴ ያናዳቸዋል፣ ያናዳል። ሚዲያ ላይ አልገባቸውም። ብዙዎቹ እኮ ሚዲያ ምን እንደሚገርመኝ ታውቃላችሁ? ብዙ ሰው ሚዲያ ላይ መጥቶ ላይፉን የሚያሳያችው ሰው አልገባውም። የሚዲያ ነገር አልገባቸውም። እኔ አስራ አራት አመት ሚዲያ ላይ በደንብ ብሎ ሚዲያን ማወቅ በደንብ እና ስታስቡት ላይፍ የራሴን ላይፍ የራሴን የቤተሰቤ የራሴን ላይፍ ያለኝን ነገር አንቺ ባሳያችሁ እኮ በጣም ነው የምደሰተው። ላይፌን ደብቄ እኮ ነው ያለሁት እኮ ላይፌን ዴ ሽሽግ አድርጌ ነው የምኖረው አይደለ። ህይወቴን የምታውቋት አንድ ሊያለው አንድ ነው የምታውቁ፣ ቤተሰቤን ላይፌን አታውቁም። ለምን ይመስላችኋል? ሚዲያ ለእኔ ትምህርት ቤቴ ናት። ብዙ ነገር አስተምረኛለች። በጣም ብዙ ነገር ከብዙ ሰዎች ተምሬባታለሁ በብዙ ቤተሰቦች ስለዚህ፣ እኔ እኔ እኔ በእኔ ለምን እንግዲህ አስባችሁታል። ስሟን ነው የምታውቋት ኳ ስሟን ነው ምታ አታውቋትም። ምንቱ ምንቱ ምን ምን ያህል ጊዜ ትናንትና ለልቲ ስታወራ ሰምታችኋል? ላይክ ስሪ ስሟ ማን ሪል ስሟ የልጄ ስም ሪል ስሟ ማንን ነው? እኔ እናቷ እኔ የፍቅሬን ነው ኬኳ ብሏት፣ ኬክ ስለሆነች ነው። እኔ የፍቅሬን ነው ኬክ ብዬ ገለጽ ብላት እንጂ ስሟ አለ ግን፣ ላይክ የሚያረጉት ምን ያህል ቆሻሻ እና እድፋም ሰው እንዳለ ነው የምነግራቸው። የሚያረጉት ነገር ሲያጡ ወይም የሚሉት ነገር ሲያጡ፣ በቃ የቤተሰብን ነገር ፊትለፊት ካወጣው ዋጋ ትከፍልበታለህ። ገብቷል በጣም ትሙት እያሉ ነው። እኔ እኔ እኮ እኔ ልጄ ትሙት ብልኮ እናት ነኝ፣ እናት ነኝ። በልጄ ነው መምለው አንድ ልጄ ነው ለምን የምችለው እና ኪኳ ትሙት እያሉ ቀለል አድርገው ኮመንት ሲሰጡ በጣም ያዘንኩባቸው። ምክንያቱም ቢያውቋት ኑሮ ምን ሊያረጓት ነበረ? ቢያዋት ምን ሊያረጓት ነበር? የሚመለከቷት መለያ አያችሁ አሳልፋችሁ እራሳችሁ ቤተሰብ ነው። አሳልፎ የሚሰጠውን ነገር ዋጋ የሚከፍለው እኔ ልጅ ኬኳ ስለምላረ ወይ ኬኳ ስትሙት ስላልኳር ኬኳ ትሙት ብላችሁ እንደ ሙድ የያዛችሁበት እነዚህም ሰዎች ሚዲያ ላይ ሲያመጡት የሆነ ነገር ሚዲያ ላይ ሲመጡ ሲያመጡ ዋጋ ይከፍሉበታል። ዋጋ ሁሉም ሴት ምህረት ይሄን ዋጋ ይከፍሉበታል። እና ባይመጣ ጥሩ ነው። የራስ የግል ላይፍ ሪሌሽንክ፣ ጓደኝነትክ፣ ምናምንክ ምናምን ባይመጣ ሚዲያ ላይ ጥሩ ነው። አሁን ምናልባት ይኸውልሽ ልንገራ ተረርታችሁ ያላባባሌ